ስሙኝ አንዳንዴ ለቃ ያለ ምክንያት አይደለም። ደሀ አይለፍለት የሚባለው እግዚአብሔርን የምድልከነ ደሀ አይለፍለት የሚባለው ያለ ምክንያት አይደለም። ለምን እንደሆነ ታውቃላችሁ? አንዳንዴ ደሀ ደሀም አይነት አለው፣ ድህነትም አይነት አለው። ማለት አግኝቶ ያጣ ሰው ሲያገኝ ያቅበታል። አንዳንዴ ደግሞ ዝም ብሎ ነገር ላይ አግኝቶ የሆነ ሀብት እኮ ስላችሁ ሀብት አይደለም። የሆነ ነገር አለ አይደለ? ልብሱን ከቀየረ የሆነ ነገር ብቻ ምንም ሶፋ የሚቀይር ምንድ ነው የሚያረገው አንደኛው ደሀ ላይ አክት ነው የሚያረገው። ያ ሰውዬ እኮ ከእሱ ይበልጣል አያንሰውም። አይረዳም እ ከሌላችሁ የላችሁም ብሎ ሊሰድባችሁ እናንተ ላይ ሊያሽሟጥጥ ነው እንጂ የሚፈልገው። ኦማይ ጋድ ብቻ ከባድ ነው። እግዚአብሔርን እንዴት ብዬ እንደምገልጠው አላውቅም። አንዳንዴም የሚያምርበት አለ፣ ኩል የሆነ አንደበቱ የሚጣፍጥለት ሁሉ ነገሩ የሚጣፍጥለትም እኮ ምንም ሳይኖረው እንዴት እንደምትወዱት። አንዳንዴ ደግሞ ኖሮትም ኖሮትም የማያስደስታችሁ አለ አይደለ ሲ ሲሰጣችሁ አያስደስታችሁም ወይ፣ ጸባዩ አያስደስታችሁም ወይ፣ ቤት ቤታችሁ መጥቶም ጸባዩ አያያዝላችሁም። ግራ የገባ ወደ ተቃራኒ እኔ ብቻ ነኝ ወይስ ሌላም ሰው እንደዚህ ግራ የሚያጋባው ሰው አለው በሕይወቱ? እኔ ግራ ይገባኛል። ገባችሁ አንዴ። አንዳንዴ ደህና ሰው የምትሉትን ሰው ጭንቅላት ያለው ሰው ማለት ነው። ምንም ሰጣችሁት ቤታችሁ መጥቶ ዋው ይጣፍጣል ወይ ደግሞ አይጣፍጥም ብሎ ይመልስላችኋል። አንዳንድ ደግሞ ግግም ያለገገማ ሰው ደግሞ ማለት የሚጣፍጠውን የሚጣፍጠል አይሉም፣ የምትሰሩትንም ይጣፍጠል አይሉም። ወይንም ምንም በቃ ላይ የለ የሚንሳፈፍ ነገር ከላይ ቆሻሻ ማለት ነው። አሁን ቆሻሻ ምንድን ነው ውሃ ላይ ገብስ ገብስ፣ ይሄ ፍሬ ያለው ገብስ ወደ ስር ነው አይደለም? የሚሆነው ፍሬ የሌለውስ ደግሞ ይሄ የገለባው ምናም ከላይ ነው የሚንሳፈፈው። ልክ እንደዛ የሚንሳፈፍ ሰው አጋጥሟቸው ያውቃል። እግዚአብሔርን እኔ በጣም ጸዋዩ ማያትላችሁ። ስለዚህ ከህይወታችሁ ሙሉ ለሙሉ ኤክስ አድርጉት። ያ ሰው ምንም ቢሆን እናንተ አጠገቡ መድረስ የለባችሁም። አጥሽ ብላችሁ ጣሉት። ከዛ በኋላ ከዚህ ውስጥ ከጭንቅላታችሁ ውስጥ ከልባችሁ ውስጥ ቢሞትም ቢኖርም ያ ሰውዬ ለእናንተ አይጠቅማችሁም። የሆነ ይሄ ሁሌም ስታዩት የሰው ታሪክ የሚያወራ ሁሌም የበላበት የሚጮው እንደ ውሻ ሁሌም የበላበት የሚጮው ውሻ ነው አይደለም። ስለዚህ እንደዚህ አይነት ሰው የበላበት ቦታ ነው የሚጮው እና ምን ልላችሁ ፈልጌ ነው፣ እንደዚህ አይነት ሰዎችን አረጋችሁላቸውም ሊሞቱ ሲሉም ብትደርሱላቸው አልደረሳችሁላቸውም ብቻ፣ እናንተ ሆዳቸውን ሙሉላቸው፣ ሁሌም የእናንተ ናቸው። ውለታ አያውቁ የዕለት ውለታ ነው እንጂ እዚህ ውስጥ የሚቀር ውለታ የለውም እንደዚህ አይነት ሰው። ስለዚህ ምን አዳረቃችሁ፣ ዞር ብላችሁ አትዩት፣ ስራው ያውጣው ነውና ጋይስ፣ ይህንን ልላችሁ ፈልጌ ነው። እወዳችኋለሁ። ባይ